ጤና ስትልን ወዳጆች እንደምን አላችሁ ለውጥ ከመጣ ወዲህ ከኤርትራ ወደ ኢትዮጵያ ከባልደረቦቼ ጋር ተመልሻለሁኝ ብዙዎቻችሁ እንደምታስታውሱት መስቀል አደባባይ የተካሄዱን የኦነግን አመራር የአቀባበል ስነ ስርዓት ላይፉን ከመሩት ሰዎች አንዱ ነው እኔ ነው የመራውት ማስተር ሴሬሞኒ ወይም ደግሞ የመድረኩ መሪ የነበርኩ በዛ ያው ቀጥታ ስርጭት ስለሆነ አብዛኞቻችሁ ታስታውዙኛላችሁ። ይሄም ቀደም ብዬ ነው የኦነግ አመራር ሳይመጣ አንድ ወር እንደዚህ ሁኔታዎችን ለማመቻቸት ወደ ኢትዮጵያ አዲስ አበባ ወደ ሀገሬ የመጣሁት። እንግዲህ ኤርትራና የተለያየ ቦታ ድርጅቱ የመደበኝ ቦታ በርካታ አመት ተንቀሳቅሼ ሰርቻለሁኝ። ከኤርትራ ሰላምን መርጠን ለውጡን ተቀብለን ከመጣን በኋላ የመጀመሪያውን አንድና ሁለት አመት ኤርትራ የነበረው ትሮማ ወይም አንዳንድ ጥሩ ያልሆኑ ነገሮች ጠዋቱን ላይም ከእንቅልፌ ስነሳ ከአንድ አመት እስከ ሁለት አመት ለሚሆን እዛው ኤርትራ ያለሁ እየመሰለኝ ጨነቅ ነበረ አለቅ ብሎ ማለት ነው። በእርግጥ ሕክምና ያስፈልገን ነበረ። አብዛኞቻችን በተለያየ መንገድ በዚህ ትግል ውስጥ ያለፍን ሰዎች ሕክምና ያስፈልገን ነበረ። ለዛ አልታደልንም እንጂ ሳይኮሎጂም ሌላም ሕክምና ያስፈልገን ነበር። ፈጣሪ ይመስገን። እሱም ከአንድ አመት ተኩል ለዚህ እስከ ሁለት አመት በሚሆን ጊዜ ከዛ ውስጥ ወጣው እዛ ያለው እየመሰለኝ ሁሌም ጠዋት ጠዋት ስነሳ ከእንቅልፌ በባነን ቁጥር እዛ ያለው እየመሰለኝ ነበር። ከዛ በኋላ ደግሞ አብዛኞቻችን በተለይ እኔ ሰላም ብለን ከመጣን፣ ሰላም ሁለት መንገድ የለውም ሰላም ሰላም ነው። ከዚህ በኋላ ሰላም ነው ያስፈልገን። አገራችን ሰላም መሆን አለባት። ህዝባችን ሰላም መሆን አለበት። ከእንግዲህ በኋላ ልማት ልማት ልማት የሚለውን የዶክተር አብይ እና የኢትዮጵያን የመንግስት የስራ ኃላፊዎች ተከትዬ በዛ ላይ ጸንቼ እስከ ዛሬ ድረስ አለሁኝ። ለሰላም አንድ ግሎባል ፒስ ፌዴሬሽን የሚባል ድርጅት ተሳትፌ፣ በእርግጥ በነፃ ነው፣ ከመስራት በዘለለ በየሚዲያው እየቀረው ስለ ሰላም ብዙ ስራ እየሰራው ነበር፣ አሁንም እየሰራው ነው ያለው እዚህ በግል እዚህ በከምታዩኝ ጀምሮ እስከ የመንግስት ቴሌቪዥን የግል ቴሌቪዥኖች ማለት ነው። አብዛችሁ ሚዎቻችሁ ስለምታውቁ እዛ ውስጥ አልገባም እና ከዛ ከሁለት አመቱ በኋላ ለውጥ መጥቶ ሁለት አመት ስለ ኤርትራ ውስጥ ስለነበረ በጣም አስቸጋሪና አስከፊ ሁኔታ እያስታወስኩ እዛ ያለሁ እየመሰለኝ መጨነቁን ካቆም በኋላ ደግሞ ላለፉት አምስት አመታት የሚያስጨንቃኝ ደግሞ ይሄ አሁን በፊልድ ማርሻል ብርሃኑ ጁላ በጀግናው ፊልድ ማርሻል ብርሃኑ ጁላ የሚመራው መከላከያ ባይኖር ኖሮ ምን እንሆን ነበረ እያልኩ ሁሌም ከእንቅልፌ ስነሳ፣ ወይም ከእንቅልፌ ብንነስን የሚያስጨንቀኝ ደግሞ ላለፉት አምስት አመታት እሱ ነው። ይህ መከላከያ አሁን አጋጣሚ አንዳች ችግር ቢደርስበት ምንድን ነበረ? ምን ሆኖ ጠላቶች የውስጥም የውጭም ባንዳ እና ጠላቱ ተባብሮ በሚነዛው ፕሮፖጋንዳና ውዥንብር ልክ እንደሚፈልጉትና እንዳቀዱት መከላከያ ፈርሶ አገር ብትፈርስ ካለመከላከያ አገር አለች ወይም ትኖራለች ብሎ መገመት የዋህነት ነው። የዋህነት ብቻ ሳይሆን ያለዋቂነት ነው። እና ይሄ በኢታማዦር ፊልድ ማርሻል ብርሃኑ ጁላ የሚመራው መከላከያ ባይኖር ኖሮ ምንድን ነበረ ምንሆነው እያልኩ እጨነቃለሁ። ከባንዳ ብዛት ከፕሮፖጋንዳ ብዛት የተነሳ በሕዝቡ ላይ የደረሰው የሳይኮሎጂ ጫና ቀላል አይደለም። እኔ ፖለቲካ ትንሽ ገብቶኛል የምሎ ሰውዬ ላይ እነዚህ ከውስጥና ከውጭ የተደራጁ ባንዳዎች በመከላከያው በመከላከያው አዛዦች ላይ በተለይም በፊልድ ማርሻሉ ላይ በሌሎችም ጀነራሎች ላይ በጠቅላይ ሚኒስትሩ የጦር ኃይሎች ዋና አዛዥ በኢትዮጵያ ጠቅላይ ሚኒስትር በዶክተር አብይ ላይ በአጠቃላይ በፓርቲውና በሀገሩ መንግስት ላይ ከውጭ ከውስጥ ተደራጅቶ ተቀናብሮ በተለያዩ በመቶዎች የሚቆጠሩ ሜን ስትሪም የሚባሉ ሚዲያዎች በሺዎች በሚቆጠሩ በሚሊየን ልበል እንጂ ሶሻል ሚዲያ ላይ በርካቶች ሲነዙ የነበረው የጠላት የአፍራሽ ፕሮፓጋንዳ ያደረሰውን ሕዝብ መሐል ያደረሰውን ውዥንብር ሳይ ይህ መከላከያ ባይኖር ምን እንሆናለን የት ነበርን እንደ ኢትዮጵያ ኤግዚስት እናደረጋለን እንቀጥላለን እንደ ኢትዮጵያ አይደለም ኦሮሞ እንደ ኦሮሞ በጋራ አማራ እንደ አማራ በጋራ ትግሬ እንደ ትግሬ በጋራ ሱማሌ አፋር እንዲህ በጋራ ስን እንቀጥላለን በጋራ ስን አንዱ ብሔር ራሱ ለብቻው በጋራ ይቀጥላለሁ እያል ላለፉት አምስት ዓመታት ሲያስጨንቀኝ የነበረው በተነሳው በተኛው ቁጥር ከእንቅልፌ በባነን ቁጥር መከላከያ አለ እንዴ ብዬ በቃ እያወቅኩ ከፕሮፓጋንዳው የተነሳ በጭንቀት የተነሳ መኖሩን እያወቁ ባደረሱብን ከፍተኛ የፕሮፓጋንዳ ጫና መከላከያውን የአንድ ብሔር የአንድ ሰው የአንድ ቡድን አድርጎ በመንዛት ባደረሱብን ጫና ጥያቄ ሁሉ እጠይቃለሁ ራሴ። አለ እኮ ስላለም ነው ያለነው። ነገር ግን ትራውማው ከባድ ነበረ ልላችሁ ፈልጌ ዛሬ እያሸነፈ እያንበረከከ የተባለውን የተነዛውን ፕሮፓጋንዳ ሁሉ እየሰበረ ኢትዮጵያኖች ከዳር እስከ ዳር ሰላም ሆኖ እንዲቀጥሉ አገር እንደ ሀገር ኤግዚስት እንድታረግ እንድትቀጥል በላሙ በደሙ አስቀጥሎ ይገኛል። አሁን ቀስ በቀስ ከዚህ ከፍራቻ ትራውማ ውስጥ እየወጣሁ ነው ያለሁት። በጣም ፍራቻ ውስጥ ገብቼ ነበር። ከዚህ ከፍራቻ ትራውማ ውስጥ በመከላከያው ጥንካሬና ጀብዱ እየወጣሁ አሁን ያ ፍራቻ ከላይ ላይ ለቋል። ላለፉት አንድ አመት አንድ አመት ሁለት አመት አሁን እየለቀቀኝ ነው ኦሮሚያ ውስጥ ያለውም የላሸቀ መጥቷል። ጠመንጃ ይዞ ካልገደልኩ፣ ካልዘረፍኩ ብሎ ሰው ሲገድል ሲዘርፍ የነበረው እንዲሁ፣ አማራ ክልል ያለው ብትንትኑ ወጥቷል። እሱን እንደግፋለን የሚሉ ከውጭ ከሀገር ውስጥ ተቀናጅቶ በሚዲያ በመከላከያችን ላይ በፊልድ ማርሻላችን ላይ በጠቅላይ ሚኒስትራችን ላይ በሀገር መሪዎች ላይ ሌት ተቀን ዘመቻ ሲነዙ የነበሩትም እያየን እንደ ዱቄት እየተበተኑ ናቸው። ተበትኗል። አሁን አሸዋ ሆኖ መልሶ መሰብሰብ አይቻልም። ስለዚህ የመጀመሪያውን ሁለት ዓመት ኤርትራ ውስጥ በነበረ እና በዚህ በትግል ውስጥ በነበረ ቃሉን በትክክል ብዬ አላውቅም የትራውማ የሚሉት ፈረንጆች ጭንቀት እሱን እያስታውስ እጨነቅ ነበር። ኢትዮጵያ ውስጥ ቁጭ ብዬ ኤርትራ ያለው ይመስለኝ ነበር፣ እዛ ጭንቀት የኤርትራ በረሃ ያለውን ይመስለኝ ነበሩ። የተለያየ ቦታ እዚህ ከመጣው ከነበረው ፕሮፓጋንዳ ከነበረው ግጭት፣ እዛ ጦርነት፣ እዛ ግጭት፣ እዛ ጦርነት፣ መከላከያዊ የሆነ ነገር ሆኖ ይሆን እንዴ እያልኩ እጨነቅ ነበር። አሁን ግን ከዚህ ዳመና ወጥተን በአሸናፊነት ወደፊት እየገሰገስን ነው። አሁን የሚያስጨንቀኝ ልማቱ የበለጠ ፈጥኖ መቼ ነው እንደ አውሮፓ እንደ አሜሪካ የምንኖረው የምንለው። ሌሎቻችሁም እንዲህ ያለ ስጋት ውስጥ የነበራችሁ ሰዎች አሁን ከዛ ውስጥ ውጡ እና ወደ ልማት የበለጠ ጠንካራ ሰላም፣ ወደ አንድነት ወዳጅነት እንቀጥ። መከላከያችንንም በያለንበት ማክበር፣ መደገፍ የሁላችንም ኃላፊነት ነው እሱ ባይኖር ኖሮ የለንም ሁሉ ነገር ተበላሽቶ ነበር። ቴንክ ዩ ረጅም እድሜ ለፊልድ ማርሻል ብርሃኑ ጁላ ረጅም እድሜ ና ጤና ለጠቅላይ ሚኒስትር ዶክተር አብይ አህመድ ረጅም እድሜ ና ጤና ለሁሉ ጀነራል መኮንኖች፣ ወታደሮች በተለይም ለፊልድ ማርሻሉ ቴንክ ዩ ገለቶማ ቀነልን